ሰላም ጤና ይስጥልን። የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ሴቶች የየለት አመጋገባቸው ላይ ማካተት ያለባቸውን የምግብ አይነቶች ነው የምንነግራችሁ። እስከ መጨረሻው ተከታተሉት፣ በጣም የሚጠቅም ነገር ነው የምታገኙበት። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ሴቶች እንግዲህ በተለያየ ምክንያት ከሌላው ሰው በተለየ የምንጋለጥባቸው ብዙ የጤና ችግሮች አሉ። ለምሳሌ ኮራባ ጋር በተያዘ ለአይረን ዲፊሸንሲ አኒሚያ እንጋለጣለን። ስለዚህ አይረን ያላቸው ምግቦች ማካተት ይኖርብናል። ስለዚህ በአይረን የበለጸጉ ምግቦችን አመጋገባችን ላይ በየዕለቱ ማካተት ይኖርብናል። የተለያዩ ጥራጥሬዎችን እንዲሁም በአይረን የበለጸጉ ምግቦችን ማካተት ይኖርብናል። ለምሳሌ የተለያዩ ጥራጥሬዎችን እንደነ ባቄላ፣ ሽምብራ፣ ሌሎችን በአይረን የበለጸጉ ምግቦችን ማካተት ይኖርብናል። እንዲሁ ለምሳሌ ሳር ከተመገበ እንስሳ የተገኘ ስጋን እንዲሁ በቂ የሆነ የአይረን መጠን ውስጡ ስለሚገኝ እንደዚሁ ማካተት ይኖርብናል። ሌላው የሆርሞን መዛባት ስለሚያጋጥመን እንዲሁ ያንን የሆርሞን መዛባት ባላንስ የሚያደርጉ የምግብ አይነቶችን ማካተት ይኖርብናል። ለምሳሌ እንደነ ተልባ፣ አቮካዶ፣ ስኳር ድንችንና እነዚህን የመሳሰሉ ምግቦችን ማካተት ይኖርብናል ሆርሞናችንን ተፈጥሯዊ በሆነ መልኩ ባላንስ ለማድረግ። የሆርሞን መዛባት ካለ እንግዲህ ለተለያዩ የጤና ችግሮች ስለምንጋለጥ እንዲሁ በፋይበር የበለጸጉ ምግቦችን ማካተት ይኖርብናል። ለምሳሌ አትክልትና ፍራፍሬዎችን እንዲሁም የተለያዩ ጥራጥሬዎችን እነ ሽንብራ፣ ባቄላ፣ አተር እንዲሁም ምስርን። ኦክሲዴሽን ስትረስን ለመቀነስ በአንቲ ኦክሲደንት የበለጸጉ ምግቦችን ማካተት አለብን። አሁንም የተለያዩ ፍራፍሬዎችን ለምሳሌ ስትሮቨሪ ሊሆን ይችላል፣ እርድ ሊሆን ይችላል። እነዚህን በአንቲ ኦክሲደንት በጣም የበለጸጉ ከለርፉል የሆኑ ምግቦችን የየለት አመጋገባችን ላይ ማካተት ይኖርብናል። እንዲሁም በማግኔዚየም እና በዚንክ የበለጸጉ ምግቦችን ማካተት አለብን። ምክንያቱም በኮርቲሶን የምንለውን ለብዙ በሽታዎች የሚያጋለጠን ሆርሞን በደማችን ውስጥ ከፍ እንዳይ ባላንስ እንዲሆን ስለሚያደርጉ እነዚህ ማዕድናት በዚንክና ማግኔዚየም በዚንክና በማግኔዚየም የበለጸጉ ምግቦችን ማካተት አለብን። ለምሳሌ ለአረንጓዴ ቅጠላ ቅጠሎች የምንላቸውን እንደነ ቆስጣ፣ ሰላጣ፣ ጎመን እንዲሁም የተለያዩ ሲዶችን እንደነ ተልባ ሊሆን ይችላል፣ ቺያሲድ ሊሆን ይችላል፣ እንዲሁም የዱባ ፍሬ ሊሆን ይችላል። ሰሊጥን እንዲሁም ማካተት ይኖርብናል። እንዲሁም ከሌላው ሰው በተለየ ከአጥንት ጋር ለተያያዙ የጤና ችግሮች ተጋላጭ ስለሆንን በቂ የሆነ ካልሲየም እና ቫይታሚን ዲ ማግኘታችንን እርግጠኞች መሆን አለብን። እንቁላልን እና ሌሎች በቫይታሚን ዲ የበለጸጉ ምግቦችን አመጋገባችን ላይ ማካተት ይኖርብናል ማለት ነው። በአጠቃላይ ግን እነዚህ ምግቦች ላይ ሞር ፎከስ አድርገን የተመጣጠነ የአመጋገብ ስርዓት መከተል አለብን። በቂ ውሃ መጠጣት አለብን። ይጠቅማችኋል ብለን ስላሰብን ነው ይህ ቪዲዮ ያዘጋጀ ነው። ስለተከታተላችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ቻው፣ ሰላም ሆኑ